ሁሌም ተንኮል የማይሰለቸው ያፌት አእምሮ ሁሉም በተንኮለ ተሞላ። አንድ ነገር በጥሩ መንገድ ሄዶ የማያውቅ ሁሌም ሰውን እያስለቀሰ ሰው እያስከፋ ሰው እያሳቀቀ የሚኖረው ያፌት አሁንም ተንኮሉ እንደቀጠለ ነው። አሁን ዋናው ዕቅዱ ኤፍራታ በእጁ ላይ ማስገባት ነው ወይም ደግሞ ማግባት ነው፣ በጥቅሉ ስለሚፈልጋት። ስለዚህ ምን ማድረግ አለበት? ናታን ማጥመድ አለበት። ናታ ሰሞኑን እንዳያችሁት ባልሆነ ነገር በፌክ ሰው እንደገደል አስመስሎ ቪዲዮ አስቀርጿል። አይተነዋል። ዛሬ ኤፍራታ የእውነት መስሏት እንግዲህ ያው ያዙኝ ልቀቁኝ እያለች ነው። ግን በታምኝ ጥሩ ነበረ። እኔ መኪናው ስንጥማ አብሮ ስለገባሽ ማን ግቢ ያለሽ እያልኩ ነበረ። ነገር ግን በናታ ከመጡብሽ አንቺ አይደለም መኪና ገደልም ትገቢያለሽ። ስለዚህ ግን ማመን የለብሽም። አሁን የፍራታ መጨረሻ ምን ይሆን? ናታን በዚህ ጉዳይ እንዳይከሰስ መልሶ እስር ቤት እንዳይገባ ተስማማ ይሆን? በያፌት ሀሳብ አዋግባኝ ትለው ይሆን? አላቅም ግን በፍጹም አታደርገውም ብዬ አስባለሁ። እና እንደው ናታ ታስሮ እንጂ ይታሰር፣ እኔ አንተን አላገባም የምትል ይመስለኛል። ሳዳድናታ በቁመና እየሄደ እናታ ኢንቶ ሊሄድ ነው እንዴ? እሷን ያፌት አግብታ አስባችሁታል። ግን ይህ ነገር ባትሰሚም የተሻለ ነው። ሰላም አለይኩም ወረሀመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ እና የተከበራችሁ ክብረ ተተኮረ ቻናል ቤሶች እንዴት ናችሁ? ሰላም ናችሁ እያላችሁ በሰላማችሁ ይብዛ። ቻናል አዲስ ሆናችሁ ሰብስክሪፕሽን ላይክ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ መግቢያ ላይ እንዳልኩት ያው የአፌት ሁሌም በተንኮል መንገድ የተሞላ ሰውዬ፣ እንግዲህ ተንኮሎም እየቀጠለ ነው ማለት ነው። አሁን ምንድነው ያደረገ የአፌትን በዚህ እናታን በዚህ መልክ አስፈራቶ፣ ስለዚህ የፍራታን ማግባት አለበት። ይሄ ነው እቅዱ ማለት ነው። ሌላ ደግሞ የምታሰቀኝ ሲሆን ነች ልኩስ ልኩስ ተኩሳ ተኩሳ እረሳሁት የምትለው ነገር እንግዲህ ትንሽ ግራ ጋብቶኛል። እንዲህ ራሱ ግራ ገብቶኛል እና እንዲህ ጠውኖ አሳቀች። እንዲህ ያለ ሁሉም ከነገረቻት በኋላ እንግዳ ምንድነው ያልኩሽ ብላ ልጅቷን በጭንቀት ከታት። እንግዲህ ግን በአንዴ ፉዬ እንዲህ እዚህ ትቀይራለች እ የገኔ እንዴት አይታት እንዴት እንደው ዱላ አይሻልም እንዴ? በዚህ መልኩ ገና ስታረጋግጭ የፍራታ እንደዚህ ማ ጥሩ አይደለም ግን አልፈረደብሽም። አንዳንዴ እንክብካቤም ስለምታበዛብሽ በቃ የእውነት ይሆናል ብለሽ ያው ልብሽ ሀሳብ ነሽ መስለኛ ለተወሰነ ማለት ነው። ሌላ እንደዚህ አትሆን ነበር ሲሆን ደግሞ ከነገርሽ ሙሉ ለሙሉ እስከ መጨረሻው ማዝናቅ ነበረ ነገራችን ላይ አንቺ ያዝለቀሻል ምንም እቅር ግን በኋላ እረሳሁት። ምን አልኮሽ ያልሽው ነገር ትንሽ ያስቃል ማለት ነው። ከዛ በኋላ እናታም ያው ከመጣ በኋላ ሰሞኑ ይቅርታ ይጠይቀኝ ብላ ነበረ። ና ይቅርታ ሊጠይቃት ለምን እስካሁን ቆየ ሲባል ፊት ስታጠብ ልብስ ስቀይር፣ ለዛ ነው አለ እንግዲህ። እንደዛ እያወሩ ነበር እሱን በመሀል ገብቶ ያቋረጣቸው ኤፍራታ። ግን በጣም ተናዳለች፣ ምክንያቱም ስላቋረጠ ማለት ነው። እሱ ባይመጣ ኑሮ አይቋረጥም ነበረ። ከሱ እያወራች ደግሞ ደግሞ ረሳችው። ጥራ ሳይለም እስካሁን ሙሉ ለሙሉ እያስታወሰች አደለም እና የተወሰነ ነው። ግን መርጣ መርጣ የምታስታውሰው ነገር እዛ። አሁን ይሄ ነገር ምንም ሳይቆራረጥ ምንም ሳትረሳው ነው የተናገረችው ማለት ነው ስለ ኢፍራታ ገኒ ተደፍራ ነበረ ከዛ አምጥታ ጣላችሽ እዚህ ሰዎች አነሱብህ ከዛ ደግሞ መቼ ተወችሽ ገና መጣች እዚህ ቤት አንቺ ፈለጋ ከዚህ በላይ ምን ታደርግሽ አለቻት ምን ስቴፕ ባይ ስቴፕ አንድም ነገር ሳትሳሳት ማለት ነውና ግን የውና ተመቶ እኒያት እንደውም ባትመጣ አስረሳት ምን ነበረ ምን እንደገና ደግሞ ይሄዳ የዳ ምንድነው የገኒ ምንድን አለቻል ኢፍራታ ልጅሽ ነች ውይ ገኒ ደግሞ አበደች እንግዲህ። ከዚህ በኋላ እናታ ራሱን ለመናገር ያው ወስኗል። ገኒ እንትን ባትልም ያው እስከ መቼ ነው አንቺ ራስ ወዳድ የምትሆኚው? በቃ እንደው ጽዮን እገድላታለሁ አለች። እኔም እኮ ይሰማኛል አለ። እኔ አንድ ነገር ምን እንደሆነ ታውቃላችሁ? እንደዚህ ሰው አንዳንዴ ማለት ነው የማያደርገው ነገር ቃል ይገባና ከዛ በኋላ ቃሉ እንትን ይላል። አሁን ባለፈው ከህይወቷ እስከምታሰቡ ውስጥ ድረስ ጽዮን ወደ ራስ እስከምትመለስ ድረስ ሁሉም ከእሷ ጋር እሷን የሚረዳት የሚችል ነገር ሁሉም አደርጋለሁ። ናታ አንድ አላታሰብ ምንም ችግር የለም ምንም የምትናገረን እኛ ቅር አይለንም። አይደለም ቅር የሌለን ቀረና ሁሌም ከጎኗ እንሆናለን። እንደው ማስታወስ የምትችልበት ነገር ሁሉም እያግባባን ምናምን ብለው ያው ቃል ገብቶ ነበረ። ማን ገኒም የፍራታ ማለት ነው ያ ማለት ናቴን እንዳይከፋው፣ ጽዮን ከራስ ዋጋ ስላልሆነች የሆነ ነገር ስትላችሁ እንዳይከፋችሁ ምናም ብሎ ነበረ። እንኳን ሊከፋን ችግር የለም። የእሷ የሚረዳት ነገር ሁሉም እንድታስታውስ ማድረግ አለብን። ነገር ከዚህ ቃል እንገባ አለ። ባላለች እኮ ባለፈው። ዛሬ ደግሞ ተናዳ ምን አለች? እገድለታለሁ ወይ እገድለታለሁ፣ ጽዮን አልለቀትም እገድለታለሁ አለች። ምን አደረገች? እንደው ጥሩ ነው። አንቺ ስትፈር የነበረው ትንሽ ፍንጭ መስጠቷ ጥሩ ነው። ትናንቺ ሰሞኑ ያ ሁሉም ብለሽ ወንድሟ አኮ ነው ምንም ቢሆን። አዎ ነው ማለት ነው። ስለዚህ ጥሩ አይደለም። ቃል የማናደገው ነገር ቃል ገብተን ዛሬ የሆን ነገር ሲባል ረ ሼም ነው ገኒ ማለት ነው። ማመስገን ነበረብሽ እንግዲህ። ያው የፉዬም በዛው አልተመለሰችም። እናታን ይዟ ጠፋ ይሁን፣ በዛውም የታወቀ ነገር የለም እንግዲህ ብለን ደግሞ የማነሽ ቤዛ ጓደኛ ዛሬ እስር ቤት ሄዳ እሷን ለመጠየቅ ማለት ነው። ያው ማንም እንዳይመጣና ማንም እንዳይጠይቃት ቤተሰቡ ይሁን ምንም ምግብ ይሰጠኛል ለበላለውን ግን ሰው እያለ ሰው ይናፍቃል አለች። ሰው እያለ ሰው ይናፍቃል። ከዚህ በኋላ አንዴ ብቻ ልውጣና ከሚወዱኝ ከሚወዱኝ ሰዎች ጋር ነው ቤቴ ላይ መሰበስበው እነዚህ ጠራርጌ ነው ማስወጣቸው ብላ ግን ተንኮሏ ደግሞ ከእስር ቤትም ሳት ወጣ። ተንኮሏ ተንኮል አይደለም። ከዛስ አሁን ከእስር ቤት ከወጣች የእውነት ታስወጣችኋለች ይሁን አይታወቅም። አሁን የናታን የማን ነው የአፌት እቅዱ የፍራታን። እሱ ካገባ ናታን አይታሰርም ማለት ነው። ስለዚህ ናታ ደግሞ ቤዛ እንድታገባ ይሄ ነው እቅዱ የተበተበው። ይሄ የሚሆን አይመስለኝም ሲጀመር ማለት ነው። አንደኛ ያው እሷ እንደወጣች ከቤቱ ልታባረራቸው ነው ማለት ነው። በነገራችን ላይ እነሱም ወስኗል። መጀመሪያ እናታም ወስኗል። ትንሽዬ ክላስ ተከራይቼ የእኔና ያንቺ የጽዮን የሁለታችሁ የሚሆን መከራይ ወጣለን፣ የራሴ ስራ ስራለሁ ብሎ ነው። ሰሞኑ እንግዲህ የስራ ተደውሎለት ከወጣበት ያሳፈነው ወይም ደግሞ ያፈነው ማለት ነው። ያፌት የስራ ውስጠው እሱ መቼ ያነሰው እዛ ውስጥ የተቀረጸ ሁሉ ዛሬ የፍራታን እንግዲህ በዚህ መልኩ ያለ ሲያስፈራራ ነው የዋለው። ነገሩ ሲታይ እውነት ይመስላል። ው ማለት እንትኑ ፌክ ነበር አይደል እንዴ? ፌክ ባይሆን ዶክሶ ነበር እንደወደቀ ሆነ ወደቀ። ከዛ ስትነሱ ሄደ እኛ አይተናል። ፍየ ላየችም እንጂ ግን ሲታይ የሆነ እውነተኛ ነገር ነው የሚመስለው እና እሷን ያላፍርባት እንትን አልፈርድባትም። አመሳስሎታል ይመሳሰላል። ስለዚህ ምንም ችግር የለውም። እንትን ይላል ብየትዳዊ ያሳምናል። እና የፍራታ ነ ምንም አልፈርድባትል እንደው ምን ይሻለታል አላቅም። መከራውም ሁሉም ነገር ከዚህ ከቤት ከዛ፣ አሁን ደግሞ ብዙ ጭንቀት ነው ተደረበባት። ታውቃላችሁ፣ አሁን ገኒ እናቴ ነች ወረ እናቴ አይደለችም የሚለው ነገር ሌላ እንትን ነው። ሁለተኛ ደግሞ የአፌት የቤት ስራ ነው ሰጣት ይሄ ነገር በቃ ከራሷ ጋር ያደርጋትም፣ በቃ እናታን የምታሰር የለበትም። እኔን እሱ በቃ ያግበኝ፣ ይህ ልትወስን ነው። አይ እሱ ይታሰር፣ እኔ ብቻ የምትወስነው እሳት አቃለች እና በእንደዚህ አይነት ታለላች ብዬ እንትናለም። ነገር ግን ማስረጃው የእውነት ይመስላል። በዛ ሳምኗት፣ እሺ ካለችው እንጂ ማለት ነው። ግን በፍጹም እንዳትሰሚው፣ እኔ ደውል ሻለው ነገ ማለት ነው። ደውል ሻለው፣ በፍጹም እና ይህን እንትን በጣም እያስጠላ ነው ጭቅጭቃቸው። ና ምንድን ነው በጣም ሀዘን የሚያስቃይ የሚያስቃይ ነገር አበዛችሁበትና ስቃይ እኛ መቼ ስቃይ አጣን አላችሁ? እንደ ኢትዮጵያ ሕዝብ ሁሉንም በስቃይ ነው ያለው። ስለዚህ እናንተ እናተ ማትድገሙልንና የሆነ እንትን እያጣችሁ ነው። በነገራችን ላይ እያጨማለቃችሁ ነው ብሎ አላላቅም። ጭካኔ የበዛበት ሆነ። በአስራ አንደኛ ሰዓት ይህ ሁሉንም ሰው መከራ ማየት አለበት ብዬ አላስበው እና እየሻሻላችሁ ኑ ብለን ሰሞኑ ያው እየባሰባችሁ አመጣችሁት ምን እንደፈለጋችሁ ባላቅም ማለት ነው ስለዚህ እስቲ የሚቀጥለው አብረና ያለን የፍራተናታ የፍራተን ታገባዋለችን ሰውዬ ወይስ እንዴት ነው ጽዮን ደግሞ ወደ ቢኒ ወደ ፍቅር ቀየረችው ጉድፈላ ማለት ነው ከዚህ በኋላ ከጽዮን ጋር ጓደኛናቸው እንደው ዘመዳችንን ብሎ ከማነው ዳጊና ክሽፎበት ነበረና አይሆንም ብሏል። ጥርጣሬ ውስጥ ገብቷል። እስቲ የምናይሆናል ባይ ባይ